ሄሚዬ ግን እኔ አሁን በእውነት ዛሬ የጠበቁት ሌላ ነው፣ የመጣው ሌላ ነው። ጌታን እውነት ሲነግራቸው ማለት ነው። እንደ እኔ አሁን ዛሬ ወይ ይቅርታታይ ይመጣሉ ብዬ ነው ያሰብኩት። ሄሚዬ እኔ አንድ ነገር ሊመክርሽ ይኸውልሽ፣ ጠላት ደስ እንዲልሽ አታርጊ። ተይ በቃ ይቅርታ ተቀብልሽ በቃ እንደ በፊቱ መሆን ነው ያለባችሁ። እንደ ምን ሆናችሁ ነው? እንደ አልገባኝም። እኔ ተይ እንጂ ሰላም ሰላም ውዴና የተከበራችሁ ውድ ቻናሌ ቤተሰብ እንዴናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እንዴናችሁ ያና ናቸው ወይ ዛሬ ን ጎን ነው ባናታቸው እንዴ! አኔ እኮ ዛሬ እንኳን ታሪቆ ይመጣሉ ብዬ እያሰብኩ ነበር። እንደ ይህኔ የጊን ማለት እቺ ልጅ ባትሳዳ አት ነው ቢያት ግን ማሳደብ የለብሽም። ታይ በቀ ታያት ይምር። እኛ ደሞ ካንቺ ን እንደዚህ ያለሽ ብለን አንጠብቅም ነበር እና እንደዚህ ማለትም የለብሽም። የኔ ጀግና ሴት የወለሽ አንቺ ሰው ጀግናና ሺ ጅበት ጅበት የሚሉ ሰውን አገር እንዳትሰሚ የምር እንዳትሰሚ እኔ በየ ኮመንት እያየሁ ነኝ እና ሺ ጅበት የእኔ ጀግና የእኔ ጀግና የእኔ ኩሩሴት እያሉ ነው እንዲክነሽ አንቺ ኩሩሴት ነሽም ጀግና ነሽ ነገር ግን ህይወትሽን ይበጣብጣል በቃ ከዚህ በኋላ ተይ በቃ ይበቃል እንዴ ፕራንክ ነው እኮ ነገ አንቺን ታረጊያለሽ አይደል እንዴ ነገ እኮ አንቺም ቲ ፕራንክ ታረጊያለሽ ስለዚህ መተው ነው ያለብሽ እንዴ እኛ አሁን እዚህ ምድር እያለን የይቅርታ ልብ ማለት ይቅርታ ልብ ከሌለ ምንድን ነው እንዴ

እና አሁን እንዴት ነው አተይ፣ በቃ የብሩክ ቡን ለብሩክም እኮ ይከፋል፣ ያስጠላል። በቃ እንደዚህ ዓይነት ነገር ባታደርጊ ጥሩ ነው ሄሚዬ። ግን የሰው ወሬ ሰምተሽ፣ ሰው ምጽፎ ኮሜንቶችን አይተሽ እንደዚያ የሚያደርጉ ማይሆን ነገሮች ባታደርጊ ጥሩ ነው ብዬ አስባለሁ። ነገ ይቆጭሻል። እግዚአብሔርን፣ ዛሬ ይቅርታ እየተጠየቅሽ ነው፣ ይቅርታ እየጠየቁሽ ነው እነሱ፣ ሄሚም ብሩኬም ማለት ነው ማለት ብሮኬም ሶሲ ማለት ነው። እሷ አሁን እሷ ያረጋችው ነገር ተት እንዲሆነ አውቃ ሲዳ እየጠየቀች ነው ይቅርታ መቀበል ጠየቀች። የምር ምን ሆነሽ ነው? አንቺ እኮ አሁን ፕራንክ እያረግሽ እንደሆነ ይገባኛል። ና ይቅርታ ሴቴ ብሮክ አልቀበልም ብሎ እንደዛም አንድ አንቺም ከሆነ በቃ ነገሩ የቀጠለ ነው ማለት ነው። ሶ ስለዚህ ማለት ስራ ነው ሊባል አሁን ስራ እየሰራችሁ ነው ሊባል እንዴት ነው? እንዴት ላስብሽ? የምር እንደዚያ ነገር ቢቀርስ በቃ የቅርብሽ እንደሚየበናሽ በይ፣ ጊዜ ያብር እንደ ይህን እኔ ቢሮ ማለት ይሄ ቢሮ መቼ አድርጌ ነው የምሰራት? ቤተሰቦች ኮሜንት ላይ የሚታረጉ ነገር የሚጽፉት ማለት ኮሜንቶች፣ እኔ ጥሩ ኮሜንት ጻፉላት ለሄሚ፣ እኔ ማይሆን እኔ ቦታ ጻፋችሁ መልጻፋችሁን፣ ኮሜንቱ ላይ ሄዳችሁ የምትጽፉ ሰዎች ጥሩ ጥሩ ኮሜንት ሲጡላት እንደ ሄጂባት ሄጂባት የምትሉት ቁጥር እሱ አሁን በቃ ከዚህ የበለጠ ቦታ እየሄደች ነው የምትገኘው። እና ሄሚ ይቅርታ ማለት ተቀብለሽ ህይወትሽ መኖር አለብሽ። ታይ እንጂ ሄሚ የኔ ናት በእውነት እናገኝ የምቆጭ ነገር ባታደርጊ አንቺ ልክ ነሽ፣ ጀግና ኩሩ ሴት ነሽ። ዛሬ እንኳን በጣም አኮራሽኝ። እኔ በጣም ነው ደስ ያለኝ። በዚህው ግን ይቅርታ ተቀባይ በእግዚአብሔር እንዴ፣ ይቅርታ መኖር አለብን እንጂ ነገ እኮ ካኖር ሺ በላይ ነገ ደግሞ የበለጠ ትኖር ያለሽ አይደል እንዴ? አሁን እና ይመጣ ማለት ነገ ምን እንደሚጋጥመን ምታውቁ ነገር ደግሞ እኔ ነገር ይጋጥመል ብን አና ማለት አንጠብቅም። የማይሆን ነገር ይሁን ይችላል፣ ነገር ግን እንትን ነው ማለት ይቅርታ መቀበል አለብሽ። ይቅርታ ልብ ይኖርሽ ሶ ይበቃሻል። በቃ ሶስት ቀን ሙሉ ይቅርታ ሊቀበልኝ ብለሻል እና ይበቃሽም፣ ይበቃሉ እኮ እንዴ። ከፈለች ሌላ አይዲ ማለት ቀያችሁን በናሽም በእግዚአብሔር። እኔ አሁን ሱሲ አንቺ ማለት ነው እኔ አሁን ለአንቺ የምነግርሽ ነገር ብኖረ ይቅርታ ጠይቄሻል። በቃ ይበቃል። ከህይወት ውጭ በቃ በቃ ይበቃል። አንቺም ውጭ በቃ ይበቃሻል። እሺ እናት ብሩክ እና ሀይሚ ማለት ተግባብቶ እነሱ ችግር ለሚችግሩን ይፈታሉ ብዬ አስባለሁ። አንቺ ይቅርታ ጠይቀሻል ሁለቴ ሶስቴ ማተሻል። እስቲ ኦኬ በቃ ይበቃል። ትላንትና መተሻል ዛሬ ማተሻል፣ ይበቃል ሶስት ስለዚህ ጸብም አያስፈልግም። አንቺ ይቅርታ ማለት ያረክችው ነገር ስህተት ስለሆነ ይቅርታ ጠይቀሻል። ከዚህ በኋላ ይቅርታሽን ተቀብለናል፣ ግን ከህይወቱ ውጭ በቃ አለቃ። አንቺ ህይወትሽ ኑሪ። ከዚህ በኋላ ለይቅርታ ነው ብለሽም ካሜራ ተቅንሽ እንዳትመጪ። በቃ እንትዛ ነው ነገሩ። ሀይሚዬ ደግሞ በእውነት ተይ፣ በቃ ልብ አንዴ ከቆረጣ ጥሩ አይደለም። ጌታን የማይሆን ነገር ባታደርጊ ጥሩ ነው ብዬ አስባለሁኝ። ጌታን ነገ ይቆጭሻለኝ። በእግዚአብሔር ነገ የሚቆጭሽ ነገር ለምን ታደርጊያለሽ? ነገ የሆኔን ለምን እንደዚህ ሆንኩ ብለሽ ገና በቃ አላቅም ብዙ ነገር ይፈጠር ይችላል። ስለዚህ ይሄን ነገር ቶሎ ብለሽ መታቆሚ ጥሩ ነው ብዬ አስባለሁ። እኔ እኮ ሰሞኑን ይሄ ሚዳ ነገር እንኳን ግራ ገብቶኛል፣ በእግዚአብሔር እንዴት ነው? አንድ ቦታ ፀብ ከጀመረ ሁሉም ቦታማ እናንተ ተመካከራችሁ እየሰራችሁ ነው ሊባል እንዴ? አረባይ ጊዜ አብሬኝ እንኳን አልገባኝም። በጌታ በቃ ይበቃችኋል። ለምን ግን ይሰማል? ሄሜ ደሞ እንደዚህ ብለሽ አትስደብያት የምር እሷን፣ ሴት ነች፣ ክብሯ ዝቅ አረጋችሁ። እሷ ነች እንጂ አንቺ አይደለሽም። ስለዚህ ክብር ዝቅ እንደሆነ አይተናል። ና ስለዚህ አንቺ ደግሞ እንደዚህ ብለሽ ማሳደብ የለብሽም። እንደዚህ አይነት ቃላቶች ከአንቺ አፍ እንዳይወጣ ግን ጌታን በጣም ነው የሚደብረው ይሄ ምዬ። የምር እንደዛ ብለሽ ማሳደብ የለብሽም። እንደዚህ አይነት ቃላቶች ካፍሽ እንዳይወጣ እግዚአብሔር። አንቺ እኮ ነገር ግን በቃ ይበቃል። ይቅርታ ተቀብለሽ በቃ ኻላስ እንደ እቺም አሁን ሁለተኛ አትመጣም። ብሩክን ይቅርታ ተቀብያለሁ ብለሽ ይቅርታ ማጠየቅና እየተጠየቀው ይቅርታ ማቀበል አለብሽ። ሶ ሰው እኮ በቃ ፍጹም ሰው የለም ምድር ላይ፣ ፍጹም ሰው በፍጹም የለም። ገባሽ? ሁሉም እንሳሳታለን የምናረገው ነገሮች ብዙ ነገር ጥሩ ነው ብዬ የምናረገው ነገር ለኛ ክፉ ነው። ሶ እኔ አሁን ለራሴ የሚያደርገው ነገር ጥሩ ነው ብዬ ያረኩት ነገር ለሰው ላይ ሰው ጋር ክፉ ሆኖ ይገኛል። እንደዛውም እግዚአብሔር ፊትም ለኛ ጥሩ ነው ብለን የምንሮጠው መንገዶች ሁሉ እግዚአብሔር ፊት ማለት ሴታት ያለ ነው። እንደዛውም አሁን አንቺ አላቅም ብሩ ሲታት ያረጋው ማለት ሴታት እንደሆነ ነገር ነው ሲለ ገባ። ይቅርታ እየጠየቀሽ ነው። ይቅርታም ደሞ መቀበል አለብሽ። በቃ ይበቃሻል እንጂ ተይ። በቃ እንዴ! አረብያ ቤተሰቦች ይሄንን ቪዲዮ ሼር ላይክ እያረጋችሁ ደሞ ቻናል ላይ ሰብስክራይብ እያረጋችሁ፣ ቤተሰቡ ሁሉ እኔ ዛሬ እንኳን እኔ ደብሮኛል በእግዚአብሔር፣ እንዴ የምር ደብሮኛል። ይሄም እየበቃሽ የኔ እናት እንዴ ይበቃሻል። በቃ ይቅርታውን ተቀበይ። ቤተሰቦች ባላችሁበት ቦታ ሰላማችሁ ብዛ፣ ወዳችኋለሁ። እኔ አልቻልኩም ጌታን በቃ አልቻልኩም እኔ።